ነገና ትናንትና የሚባል የለም። ህይወት የሚቀየረው በምርጫ ነው። በእንግሊሽ ምን ይሉታል መሰለክ? ኳንተም ሊፒንግ ይሉታል። ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም። ሁሌም አሁን ነው። የመረጥ ነው እንሆናለን። አሁን ለምሳሌ ገንዘብ ከፈለግ ሰውነት እንዲያምርብህ ከፈለግ ስኬት ከፈለግ ስኬቱን ማሯራጥ ገንዘቡን ማሯራጥ ድካም ብቻ ነው ትርፍ አሁን ምን አደረኩኝ እኔ እዛኔ በጣም በብዙ ችግር ውስጥ እያለፍኩኝ ነበረ ኦኬ አሁን ሆምለስ እየወጣው ነው እየተጨናነኩኝ ነው ሰውነት እየተበላሸ ነው ፀጉሬ በጣም በቃ ጭብርብር ብለዋል ምናምን አሁን ላይ ሰዋት አሁን ስናገረው ቀላል ይመስል ይቻል ግን በስንት ስቃይ ነው ሀሳብ ይመጣል ገባ በቃ ለፍቼ ለፍቼ ሞክር ቤ በዛ ሩ ካራክተር ሲኖራችሁ አንደኛ ትግስተኛ ሰው ትሆናላችሁ ትግስተኛ ካልሆናችሁ አበሻ አስገድዶ ትግስት ያስተምራቸዋል እኔ ተገድጄ ነው የተማርኩት በፊት የሰው መብት አልነካም ሰው ላይ አልደርስም በቃ መስመሬን አሰምራለሁ ሰው ሲያልፍና ሲናገረኝ ግን እነደዳለሁ ቆጣለሁ ቴምፐር ነበረኝ ብልቡ ብላለሁ ሲገጠቅጡ ሲቀጠቅጡ አውጥተውልኝ። አሁን ፔሽንስ ትግስተኛ ሰው። ኳንቲም ሊፕ ያልኩ ነገና ትናንትና የሚባል ነገር የለም ያልኩ፣ ሁሉም በምርጫ ነው። ስቴፕ አደረግኩኝ ወደ አዲሱ ማንነቴ። እንደ አዲሱ ማንነቴ መናገር ጀመርኩኝ፣ መስበክ ጀመርኩ፣ ስለ ኮንፊደንስ፣ ማስተማር፣ ስለ ራሴ ማስተማር፣ ራሴን ከፍ ማድረግ፣ ራሴን ማድነቅ። ከዛ በጣም ብዙ ጠላቶች መምጣት ጀመሩ፣ በጣም ብዙ ሄተሮች አንተ ኮለማኝ አንተኮ በረንዳ ያወጣ ሰው እኮ ኮመንት ላይ ገብቶ ማን መሆን እንዳለብኝ ምን እንደሚገባ፣ አንተኮ፣ እንደዚህ ከሆነ እንደዛ ከሆነ እነዚህ ቃላቶች ማለት ነው። እኔ በቃ ዲቸሪት ለማድረግ which is ለማውደቅ የሚጠቀሙት ቃላቶች ሆኑ። ከዛ ልብ ብዬ ያስተዋልኩት ነገር ምን እንደሆነ ታውቃለህ? ሁላችንም የእየራሳችን ሰዎች አሉ፣ የሚቆጣጠሩ ምን መሆን እንዳለብን፣ ማን መሆን እንዳለብን which is ከአዲሱ የህይወት የምንፈልገው ስክሪፕት የሚያስወጡን ማለት ነው ገባሃ እነዚህን ሰዎች ፈርተን ነው ህይወታችን የማይቀየረው። እና አይ ዋዝ ላይክ ኦኬ አይ አንደርስታንድ፣ ለካስ ወደ ሙሉ ማንነትህ ስቴፕ ስታደርግ የድሮ ማንነትህ ይፈራል። በጣም ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ቅዱሱ መጽሐፍ ሃይ ሃይኳሊቲ ካራክተር ሲኖራችሁ ትዕግሥተኛ ሰው ትሆናላችሁ። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው ለአስር ደቂቃ መታገሳቅቷቸው አስር ደቂቃ ዞር ቢል ኖሮ አይመታትም ነበረ፣ አትሞትበትም ነበር፣ 24 ዓመት አይፈረድበትም ነበር። ትልቅ ካራክተር ያላቸው ሰዎች ከሆናቸው ትዕግስተኛ ሰዎች ሰዎች ኢነርጂን ፊል ያደርጋል። አሁን ኮመንቴ ላይ ገብተህ ብታይ ስለ ኮንፊደንስ አትግን፣ በቃ ሰው አትፈራማ፣ እንደዚህ እንደዚህ ነው። አሁን መጡ ትክክለኛው ማንነቴ የሚታያቸው እነሱን ደረስኩባቸው። ወደ እነሱ ለመድረስ ግን ማን ማሸነፍ ነበረብኝ? ያ ተስፋ ላይ አስቆርጠኝ እየሞከረ የነበረው የድሮ ማንነቴ። ጠላታችን ማንም ሰው ሳይሆን የድሮ ማንነታችን ነው። ሬዚሊየንስ፣ ሬዚሊየንስ ማለት ወድቆ መነሳት ነው። ትወድቃለህ ግን ትነሳለህ። ታጣለህ ግን ታገኛለህ። ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ። ወድቀት እነሳለ፣ ታጣለ፣ እንደገና ታገኛለ። ይበላሽባል፣ ታስተካክለዋለ። ጊቭ አፕ አርገ ራሴን ላጥፋ፣ እንደዚህ ልሆን፣ እንደዚህ ልሆን፣ አገር ጥዬ ልጥፋ፣ ይስተካከላል። ቋቋ መዋል። እዚህ ዓለም ላይ በጣም ብዙ ዲስትራክሽኖች አሉ። አሁን አይምሯችን ስና ወርኪንግ ብዙ ሰዎች አውቶ ፓይለት ላይ ናቸው። እባ በጣም ከአይምሯቸው ጋር በጣም አታችድ በጣም እንደዚህ የተጣበቁ ናቸው። አንተ እፈር ሲለው እሺ፣ ገባ። እኔ አይናፋር ነኝ። ቆንጆ አይደለሽም። ኦይህ፣ እኔ ቆንጆ አይደለሁም። ከነዛ ድምፆች ጋር በጣም ተጣብቀናል። ገባ። ራሳችን የምናገኘው ደግሞ ዝምታው ላይ ነው። መሃሉ ላይ ያለው ጉድ ስፖት በጣም ይሄ ቴታ ዌቭት የሚባል አለ። ሜዲቴሽን ውስጥ ስትገባ እነዚህ ስተነፍስ ማለት ነው አይምሮክ እነዛ ድምጾች ጥፍት ይላሉ። ኢቭን ላም ሰከንድ ብትሆን፣ ከዛ ያ ፒዩር የሆነ ማንነት እዛ ላይ ነው የምታገኘው። ገባ አይደለም። ብዙዎች የተጣበቁ ናቸው ከሀሳባቸው ጋር ከሀሳብ ጋር ተጣብቀህ ደግሞ በምንም ተአምር ልትለወጥ አትችልም። እነዚህ ሀሳቦች ደግሞ አሸንፈዋቸው ማለት ነው። ከነሱ ለመደበቅ ቲክቶክ አዘጋጁልኝ። ገባ ከነዛ ድምጾች ለማምለጥ so we're distracted we're hiding እየተደበቅን ነው ከሆነ ነገር ሰው እንዴት ብለን እራሳችን እናገኛለን? አንችልም። ሰው ራስን የምታገኘው ዝምታ ላይ ነው። ከዛ ራስን ታውቀዋለህ። ኦኬ ለምን ማለት ትጀምራለህ። አሁን ለምን ማለት አይችሉም። ከዚህ ማንን ነው የሚጠይቁት? ሁሉም ነገር ራሳቸው ነው ብለው ነው የሚያስቡት። ግን ወደ ዝምታ ስትገባ ለምን ብለህ ትጠይቃለህ?